ዐለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓ፣ ዛሬ ፓስታ ልሰራ ነው። ይኸው አቀራረብ ያለው ሽንኩርት፣ ቲማቲም፣ ዘይት፣ በርበሬ፣ አቀራረብ ያለው። አሁን ወደ መስራቱ። ይኸው አሁን ሽንኩርት ከትፈነው እንጥጃለሁ። ያ ጀማ ሽንኩርት ይያቅላልህ ነው ጋን ካሜራ በደንብ ጥራት የለውም እንዴ። ዘይት ላድርግ ነው። ሽንኩርቴን በዘይት እየጠበስክ ነው። እዛ ጋር የፓስታው አጥጃ አለሁኝ። ፓስታው ላይ ከላይ እንዳያያዝ ፓስታው ትንሽ ዘይት ጠብ አድርግበት አለሁኝ። እዛ አያያዝም ሲቆይ ማለት ነው። ዘይት ሲጨመርበት ቆንጆ ሆኖ ይበስላል። ይሄው ሽንኩርት እና በሰልኩኝ። አሁን እናልቀ ያ በሰልኳት። አሁን በርበሬ ጨምር ነው ማለት ነው። በበርበሬ ነው የሚሰራው። የሚበቃችሁን ያህል ለፓስታ መጠኑን አይታችሁ ታታችሁ በርበሬያችሁን ታረጋግጣችሁ ማለት ነው። እኔ ብዙም በርበሬ አልወድም ጨጓራ ስላለብኝ ማለት ለስለስ አድርጌ ነው የሚሰራው ጥብስ ሳደርጋት እና ከላይ በርበሬቱን እንዳትለባለ ማለት ነው። በዘይት ቲማቲም ይጨምራለሁ ማለት ነው ከላይ መያዝ የማይመችል አንድ እጅ ካሜራ እንድጅ ማማሰል ከባድ ነው። ዛ ቲማቲሜን እንጨምራለሁ ማለት ነው። ሽንኩርቱ ትንሽ ከበሰለ በኋላ ማለት ነው። በርበሬውን ትንሽ ካቁላለሁ በኋላ ቲማቲሜን ጨምራለሁ። በርበሬው እንዳይለዋለው ማለት ነው። ዘይቱ ጋር ሲታሽ በርበሬው ልም ይላል። እኔም ለባለብ ከሆነ አያቃጥልም ማለት ነው። እና ከላይ አሁን ቲማቲሜን እንጨምራለሁ። ወደም ስልፌ እየበሰለት ናን አየችኋት። አሁን ደግሞ ፓስታ ያለዋህ ፓስታ ላይ ነው። መጀመሪያ ምልህ አደርጋለሁ ዘይት አደርጋለሁኝ፣ ፓስታው ላይ ከዛ ፓስታ እጨምራለሁ ማለት ነው። ፓስታ እጨምር ነው

ፓስታችን ወጥቷል። ይሄው አልቆ ሳይያዝ ምርጥ በምርጥ ብንጽ ብንጽ አሁን ልናቀላቀለው ነው ማለት ነው።

እና ዛሬ ቆመኛ ነን። አብረን እናፍጥር እንያችሁ ተቀላቀለ። አሁን እንበላለን እናፈጥራለን ማለት ነው። ፓስታችን አልቆ ልንበላ ነው እየበላን ነው እና ይኸው ፓስታችን እየበላን ነው ኑብሉ ብሉ ሻሂ ባባም ገባ ብሎ ማለት ነው እንግዲህ ምንም ማድረግ አይቻልም እና ኑ ብሉ ኑ እንብላ ዛሬ ጾመኛ ነን ይሄው ፓስታችን ጨርሰን እየበላን ነው። እንላ ምርጥ ፓስታ ነይ። በቃ ነይ ነይ ነይ። ታዩ ነይ። ያው ብቻውን ጨዋት ምንም ማድረግ አንችልም።